ሰላም ሰላም፣ ተላስተን ቤተሰቦቼ እንዴት ናችሁ? ላስቬጋስ ነው የምኖረው። እኔ ነሽ እባላለሁ። ዛሬ አራስ ጠየቃ እንሄዳለን፣ በላስቬጋስ ከተማ ማለት ነው። እንግዲህ ያው እንደ ኢትዮጵያ እንደ ባህላችን አንድ ሰው አራስ ሲጠይቅ ሊያዘጋጅ የሚችላቸው ነገሮች አሉ። እነዛን ነገሮች አዘጋጅታ ይዛ እንሄዳለን። ሰዓቱ መቅሰስ ሰዓት ላይ ነው። መቼም በማንኛውም ሰዓት አራስ ከሆነች አጥሚት ያስፈልጋታል። ስለዚህ ለአጥሚት የሚያስፈልገንን ውሃ ትጠናል። ሁላችን የምንጥደው ብዙ ጊዜ ውሃ ስንመጠን እንደምንፈልገው መጠን እንደምንይዝበት የፌርሙስ መጠን አድርገን እናስተካክላለን ማለት ነው። ከዚህ በተዘለለ ደግሞ ሰዓቱ እንደነገርኳቸው መቅሰስ ሰዓት ነው በእራትና በምሳ መሀል ስለሆነ፣ ስለዚህ ቅንጬ ሰርተን ይዘንላት እንሄዳለን ማለት ነው። ይህንን ቅንጬ ደግሞ ቆንጆ የገብስ እህል አለ፣ በዛ እንሰራላታለን ማለት ነው። ቆንጆ ተደርጎ የተከካ በጣም ንጹህ የሆነ አለ፣ አበሻ ሱቆች ይገኛል ላስ ቬጋስ ውስጥ ከዛ ገዝተን ጥብ አድርገን ነው በዛ መሰረት አዘጋጅተን ይዘን እንሄዳለን ማለት ነው። እንግዲህ ወደ ስራ እንሄዳለን። የአጥሚት እህላችንም ያው ብዙ ጊዜ እዚ ሀገር መዘጋጀት ይችላል። ወደፊት አሳያችኋለሁ እንዴት አድርገን እዚ ሀገር ማዘጋጀት እንደምንችል ከኢትዮጵያ ማስመጣት ነው የማትችሉ ሰዎች ለአሁኑ ግን ከኢትዮጵያ የመጣ የአጥሚት እህል ስላለኝ በሱም ነው የምናዘጋጀው ማለት ነው። ካችሁ እሳታችንን ለኩሰናል። ከዛ በኋላ ይሄ እስኪሞቅ ድረስ የምናዘጋጀው ነገር አለ። ለምሳሌ ጨው መጨመር ያስፈልገናል። ኪረምጣ ጨው ትንሽ እንጨምራለን። ለምሳ አንድ የሾርባ ማንኪያ የሚሆን ጨው ወይ ደግሞ ከዛም አነስ ያለ እንደ ተጠቃሚው ሰው። ብዙ ጊዜ ጨው ማንዛም ሰዎች እንኖራለን እና አነስ ያለ አድርገን እንጠቀማለን። የዚህን ግማሽ ብንጠቀም። ለአጥሚት ነው ይሄ ለቅንጭውም እንደዛው ጨው እንጀምራለን ማለት ነው። ውሃው እስኪፈላለን ድረስ ጨዋችንን እንሰንሳለን፣ ከውሃው ጋር አብሮ ይፈላልናል። ስለዚህ ይችን እዚህ ጋር እናስቀምጣለን። ቀጣይ ደግሞ የምናደርገው ነገር ምንድን ነው? ቤተሰብ ለአጥሚት እህሉ አጥሚታችን እንጠቀምጣለን። ብዙ ጊዜ አስንጠቀም እንደምንፈልገው እንደ ውሃው መጠን ማዘጋጀት እንችላለን። ለምሳሌ ግማሽ ካፓ አለኝ። ድስቴ ሙሉ አይደለም ቢያንስ ቢያንስ አንድ ስንተኛ ነው የሚለው። ዚጋ ወደ አምስት ካፕ ውሃ አለው ድስት ውስጥ ስለዚህ አምስት ካፕ ወተር ውሃ ነው ያለው፣ እና ይህንን ውሃ በንትን ለመጨመር እንሞክራለን ማለት ነው። ግማሽ ካፕ ስ ሆነ ካፕ አድርጌ ሞክር በጣም ይወፍራል፣ ግን ግማሽ እናደርገው ነው አንድ ሶስተኛ እናደርገው ማለት ነው። ሊሙ ለሙ ሶስት አራተኛ ማለት ነው። አንድ ሶስተኛ ብንጨምርበት ሶስት አራተኛው እንትን ያደረገውና እየወፋ ያለና ቆንጆ የሆነ እንትን ይኖረናል ማለት ነው። ይህን ጊዜ ግን ካዘጋጀን በኋላ ማስልበት የማማሰል እናነሳነ እንግዲህ ቤተሰብ እንደምትመለከቱት በጣም እሱ ስ አድርገን እንደዚህ እስኪሆን ድረስ ቆንጆ አድርገን ሳይቀጥም እናስተካክለዋለን። ለአጥንቱ ለቅንጬው ደግሞ ቅንጫችን እንትን ውሃው እየፈላ ነው። ስለዚህ ይሄንን እጥብ አድርገን ሁለት ካፕን ያዘጋጀሁት እኔ። እናንተ እንደምትፈልጉት መጠን አድርጉት። እቃውን ሰፋ ያለ የተጠቀምኩት እንትን ለማድረግ ይሄ ነው፣ በደንብ ለማጠብ እንዲመቸን። ውሃችን ስለፈላ ቅንጨውን እንጨምራለን። ስስ ከዛ በኋላ እንተዋል። ወዲያው በጣም ደስ የሚለው ይሄ ቶሎ ይፈላል። ቶሎ የሚፈት ባህሪ ያለው ቶሎ ትንማድረግ የመብሰል ባህሪ ያለው እና ብዙም አያስቸግረንም። እና ደግሞ በጣም ፍፍል ይላል። ማሳና በዛ ከተጠቀምንበት ጥሩ ማለት ነው። አሁን እየጠበቅን ያለ ነው የአጥሚት ተባቸው እስኪደርስ ድረስ ነው ቀስ ብለን እችን እያማሰለን እንትን እንዳይለብን እንቀያለን ማለት ነው። ከዛ ቆንጆ የአጥሚት እና ቅንጬ ሰርተን ሄደን አራስ እህታችንን እንጠይቃለን። ኮማር ማለት ብለን ከዚህ በፊት እጅ ጠይቄታለሁ። ነገር ግን አሁን ላይ ትንሽ ሁለት ሳምንት ሆኖ ካየኋት እና ጠንከርም ስላለች ቅንጬና እንትን መውሰዱ አጥሚት መውሰዱ ብዙም እንትን አይልም። ደግሞ ወዲያውኑ የወለዱ ከሆኑ ስትሄዱ ይህን ገንፎ ከመውሰድ ወይ ደግሞ ቅንጬ ከመውሰድ ይልቅ የቡላ ገንፎ ብንወስድላቸው ሰውነታቸው ጠንከር እንዲህ ሊያግዛቸው ማለት ነውና፣ ቶሎ የመጠገንም ባህሪ ይኖራቸዋል። የቡላ ገንፎ በጣም አሪፍ ነው፣ ለሁላችንም የሚመከር ነው። ለሁላችንም ብንበላው ጥሩ ነው ያለው። እንግዲህ እንደዚህ አድርገን እየጠበቅን ነው። ውሃችን እየፈላ ነው። ትንሽ ውሃ መቀነስ አይኖርብን አይቀርም፣ ምክንያቱም የተጠበጠው ዱቄቱ ትንሽ ብዙ ስለሆነ ውሃችን መቀነስና እንትን እናደርጋለን። የታመመን ጠይቆ የወለደን ጠይቆ ብሏልና እንግዲህ መጠየቅ ያ የቤተሰባችን ከቤተሰቦቻችን የወረስነው ከእናቶቻችን ከአባቶቻችን የወረስነው ስለሆነ ስለዚህ ሁሉም ታማሚ የወለደን ቢሆን የታመመ ቢሆን በዙሪያችን ባለን የእረፍት ቀን ስ

አጥሚታችን እንትን እያለ ነው። ርብ እየተንተከተከ ነው። ስኳሩን እንቀምሳለን። እንትኑ ቅንጪው 15 ደቂቃ ሞላውን በጣም ደስ በሚል ሁኔታ ፍርፍር ብሎን ነው የበሰለው። እንግዲህ እንደምታዩት ነው ይሄ ነው ቅንጬ። በጣም ደስ በሚል ሁኔታ ቆንጆ እህል ሆን ጨርሰዋል። በጣም አልቦካ ምንም ሆናለም። እችን በቂቤ ያርግን አስተካክለን የገብስ ነው ድቅቅ ተብሎ የተዘጋጀ በጣም ደስ ይላል። እና እሳታችን ለው እናደርገው ና እንትን ሴን ተከተክ ድረስ ቅንጫችን እናዘጋጃለን ማለት ነው ረዴ ስለበቃ ስለዚህ ግን ለማዘጋጀት እቃ አዘጋጅተናል። በዚች እቃ ላይ ትንሽ ቂቤ ከስር ብዙ ጊዜ ወደፊት አሳያቸዋለሁ ቂቤ አነጣጠር ኮች ከንታት ቤ ለበዓል እንደምናንጥር ገና እየመጣ ደለን ከጾም በኋላ አሳያቸዋለሁ። ቆንጆ የቂቤ አነጣጠር የተለያየ ያው እንግዲህ ቤተሰብ ቅንጬውን አውጥተናል፣ በእቃ አድርገናል። ትንሽ ቀዝቀዝ ይበል ብዬ ነው። አሳያቸዋለሁ እንዴት አድርገን እንደምናስተካክለው። ከዛ ግድ እናድርገን በዕቃችን እናደርጋለን። ይሄ ግን እየተንተከተከ ነው። አንድ አስር አምስት ደቂቃ አድርገን እናውጣዋለን። ማክሲምም ከአምስት አስር ደቂቃ ባለው እንትን ውስጥ ይበቃዋል ማለት ነው። አንዳንዴ ሲበስል እህሉ ራሱ የከለርች እንዲህ ስለሚያመጣ በዛ መሰረት ማወቅ እንችላለን ማለት ነው።

ደግሞ እናዘጋጃት አይሻልም? ከስር እንደነገርኳቸው ትንሽ ቅቤ አድርግ ያለሁ አንድ ሁለት ማንኪያ፣ ከላይ ደግሞ መልሰን አንድ ሁለት ማንኪያ ቅቤ እናደርጋለን። ቅቤዎቹ በጣም ደስ የሚል ቅቤ ነው። እዚህ ሀገር የተነጠረ የአሜሪካ ቂቤ ነው።

ይፈልጋለን ማለት ነው። እኔ ለስተካክሎ እናንተም ተዘጋጁ። ጠየቃን ይላል ከእኔ ጋር